ህዳር 10 ጤና ይስጥልኛ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይት እና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዩኒቨርሲቲ ተማሪዎች አመጽ ተቀጣጥሎ ቀጥሏል። የዩኒቨርሲቲ ግቢዎች የጦር አውድማ መስለዋል። የፌደራል ፖሊስ በተማሪዎች ላይ እርምጃ እየወሰደ ነው። የኃይል እርምጃው ያልበገራቸው ተማሪዎች አመፁን አፋፍመውታል። ዝርዝር ተጨማሪ መረጃ ይዘንበታል። ወዲህ ደግሞ በከሚሴ ዜና ድሬዳዋ፣ በጠቅላይ ሚኒስትሩ አቀጣጣይነት ከባድ የተባለ ህዝባዊ ግጭት ተፈርቷል ተብሏል። ዝርዝር ይዘንበታል። በሌላ በኩል በአማራ ክልል ከባድ ውጊያ ሲደረግ፣ በጎንደር የአገዛዙ ኃይል ከፋኖ መብረቂያ ጥቃት ደርሶበታል። የአገዛዙ ወታደር ከተጫነበት ቆራን ላይ በቦምብ ሲጋይ ሙትና ቁስለኛው ብዙ ነው ተብሏል። ዝርዝር ይዘንበታል። በጎጃም በርካታ መሳሪያ በመያዝ ፋኖን የተቀላቀሉት የአገዛዝ ወታደሮች ሰሩ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 ዩኒቨርሲቲዎች የጦር አውድማ መስለዋል። የአገዛዙ ኃይሎች ተማሪዎችን መደብደብና ማሰቃየቱን ስራ ብለው ይዘውታል። በምስሎቹ ላይ እንደምትመለከቱት የአገዛዙ ኃይሎች በዩኒቨርሲቲ ተማሪዎች ላይ ድብደባ፣ እንዲሁም አባራሪዎች የመስል ግቢውን የጦር ሜዳ ያስመስለውታል። ተማሪዎች ሶስተኛ ዓመት የትምህርት ዘመን ላይ ሲደርሱ ከግቢ ወጥተው በነፃ የመምህርነት ስራ ይሰራሉ። ቀጥሎም አንድ ዓመት ይህንን የመምህርነት ስራ ከከወኑ በኋላ ወደ ዩኒቨርሲቲ ተመልሰው የቀር የሰራቸውን የዩኒቨርሲቲ ዓመታት ያጠናቀቃሉ፣ የሚለው ፖሊሲ ከ2019 በኋላ የጸድቅ አለመባሉን ተከትሎ እየተቀሰቀሰው ተቃውሞ አሁን ባለው ሁኔታ በመላው አገሪቱ በሚባል ደረጃ ተፋፍሞ ዛሬ ሶስተኛ ቀኑን ይዟል። ተማሪዎች አለምንም የጦር መሳሪያ መብታቸውን ለማስጠበቅ በወጡበት የተቃውሞ ሰልፍ ላይ ግን እስከ አፍንጫው የታጠቀው የአገዛዙ ኃይል ተማሪዎችን እየደበደበና አለፍ ሲልም ተኩስ እየከፈተባቸው መሆኑ በተደጋጋሚ እየተዘገበም ይገኛል ይገኛል። ይህ ከልክ ያለፈ ሁሉን ነገር በኃይል አስፈጽማል የሚለው የብልጽግና ስርዓት ዛሬም በዩኒቨርሲቲ ተማሪዎች ላይ ዱላውን ማሳረፉን ቀጥሏል። የመንግስት ኃይሎች ለገዛ ህዝባቸው እንኳን ሳይራሩ ሴት ወንድ ሳይሉ ተማሪዎችን እየደበደቡ ሰልፉን ለመበተን ግርግር እየፈጠሩ መሆናቸው ነው የተገለጸው። ዛሬ በሶስተኛ ቀኑ የተማሪዎች አመፅ በምስሉ ላይ እንደምትመለከቱት ተፋፍሞ እየቀጠለ ሲሆን በተለይ በኦሮሚያ የሚገኙ ዩኒቨርሲቲዎች ከፊት ሆነው ትግሉ እንዳቀጣጠሉት ሲነገር ነገር በአማራ ክልል የሚገኙ ዩኒቨርሲቲዎችም በተወሰነ መልኩ ትግሉን እያደረጉ ሲሆን ከተቃውሞ ሰልፍ በተጨማሪም የምግብ አድማ እያደረጉ እንደሚገኙም ነው የተገለጸው። አገዛዙ በርካታ የታጠቁ ኃይሎች ወደ ዩኒቨርሲቲ ያሰማራ ሲሆን የተማሪዎች ድምፅ ለማፈን ከፍተኛ ጥረት ቢያደርግም እስካሁን አልተሳካለትም ነው የተባለው። የተማሪዎቹ አመፅ ወደ ህዝቡ እንዳይዛመት በሚል ከፍተኛ ስጋት የገባው የአብይ አህመድ አገዛዝ በእውር ድንብር የሚወስናቸው ውሳኔዎች የተማሪ ህይወት እንዳይቀጥፍ ከወዲሁ ተሰግቷልም ነው የተባለው። በጉዳዩ ላይ የትምህርት ሚኒስቴርም ሆነ የመንግስት አካል እስካሁን ምንም አይነት ምላሽም አልሰጠም። ይህ በእንዲህ እንዳለ በድሬድዋና ከሚሴ ከባድ ግጭት ሊፈጠር ይችላል በሚል ከባድ ስጋት መፈጠሩ ተነገረ። ድሬድዋን እንደ አዲስ አበባ ታከለ ኡማ የድሬድዋ ከንቲባ ይሆንልን ሲሉ የኦሮሞ አክቲቪስቶች እየተናገሩ ነው። አብይ አህመድ ጠቅላይ ሚኒስትር ልክ እንደሆኑ ወደ ከሚሴ አቅንተው እንደነበረም ይታወሳል። ጄዋር መሐመድም የከሚሴን ምድር ወዲያው ነበር የረገጣት። ለዘመናት ተከባብሮ የኖረው የአማራና የኦሮሞ ማህበረሰብ እነዚህ ሁለት ሰዎች ከሚሴን በረገጡ ወቅት ወዲያውኑ ቃታ ተሳስቦ ከፍተኛ ጦርነት ተፈጥሮ እንደነበረም አይዘነጋም በዚያንም ሰሞን ከፍተኛ ውድመት ተከስቶ እንደነበረ በርካቶች ሞተው እንደነበሩ የቅርብ ጊዜ ትውስታችን ነው አብይ ሰሞኑን በዚያው ከሚሴም ተገኝቶ ነበር የኦሮሞ ህዝብን ለመቀስቀስ የተናገሩት ንግግርም እጅግ አደገኛ እንደነበረ በሚዲያችን በሰራነው ዳሰሳ ከዚህ ቀደም ዘግበን ነበር በዚህም በጠቅላይ ሚኒስተሩ ያልተገባ ንግግር የአካባቢው ማህበረሰብ ግጭት ሊቀሰቀስ ይችላል በሚል ከፍተኛ ፍርሃት ነክሶበታል። ይህ በእንዲህ እንዳለ በ ድሬዳዋም ውጥረት ነግሷል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ድሬዳዋ የኦሮሞ ነበረች ማለታቸውን ተከትሎ በሶማሌ የጎሳ መሪዎች ዘንድ ከፍተኛ ቁጣን መቀስቀሱ የሚታወስ ነው። ለሽመልስ አብዲሳ ቅርብ የሆነው ኦኤምን የተባለው ሚዲያ ደግሞ ምን ድሬዳዋ ብቻ ጅጅጋም የኦሮሞ ነበረች በማለት በድፍረት ዘገባ መስራቱም ይታወቃል። ሁኔታው አሁን እየከረረ ሄደዋል። አሁን ላይ የኦሮሞ አክቲቪስቶች ታከለ ኡማን የድሬዳዋ ከንቲባ ይሁንልን እያሉ መጽፍ ጀምረዋል። አክቲቪስቶቹ ምክንያታቸውን ሲጠየቁ ታከለ ኡማ የአዲስ አበባ ከንቲባ በነበረበት ጊዜ አዲስ አበባ ላይ ብዙ ስራዎችን ሰርቷል፣ ዲሞግራፊ ቀይሯል፣ አዲስ አበባ ላይ ያካበተውን ልምድ ድሬድዋ ላይም ይድገመው ሲሉ ለነ ሽመልስ አብዲሳ ምክር እየለገሱ መሆናቸውም ተገልጿል። ከሰሞኑ የኦሮሞና የሶማሌ ማህበረሰቦች በድሬድዋ ግጭት ውስጥ እንዲገቡ የሁለቱ ክልል አመራሮች ከፍተኛ ሴራ እየሰሩ መሆናቸውም ነው የተገለጸው። በተለይ በአብያ አህመድ በኩል ከተነገረው ንግግር በኋላ ድሬዳዋ የኦሮሞ ነች የሚለው ንግግር በሶማሌ ማህበረሰብ ዘንድ ከፍተኛ ቁጣን እንደፈጠረ በተደጋጋሚ በሰራናቸው ዘገባዎች ማሳወቃችን የሚታወስ ነው። ታዲያ አሁን ደግሞ ቁጣን ቀስቃሽ ንግግሮች በኦሮሚያ አመራሮች ዘንድ በሶማሌ ማህበረሰብ ላይ እየተሰነዘረም ይገኛል። ከወዲሁ በድሬዳዋ ከፍተኛ ግጭት ሊነሳ ይችላል ተብሎ ስጋት መፈጠሩንም የአካባቢው ማህበረሰቦች ለሚዲያችን ገልጸዋል።

አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር ጉዳዮች አልፋሉ። ሶስት የአገዛዙ ወታደሮች አላስወጣን ባሏቸው ጥበቃዎች ላይ ጥቃት በመክፈት አምስቱን በመግደል ሁለት ክላሽ ደርበው ፋኖን ተቀላቀሉ። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠባቸው የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የመከላከያ ሰራዊት አባላት የነበሩ አንደኛም ሙሉቀን ንጉሶ ስድስተ ሶስተኛ እዝ 14ተኛ ክፍለ ጦር፣ አንድ ሬጅመንት ሁለት ኮሪያ ክላሽ እና 220 ጥይት በመያዝ ሁለተኛ አንድ በተሞላ ሁለት ኮሪያ ክላሽ 220 ጥይት፣ አራት ኤፍዋን ቦምብ እና ሁለት ካዝና በመያዝ ሶስተኛ ዘነበው ደሴ አንድ ኮሪያ ክላሽ፣ አራት ኤፍዋን ቦምብ፣ አራት ካዝና በመያዝ በአጠቃላይ አምስት ክላሽ 440 ተተኳሽና 8 የፏን ቦምብ ደርቦ በመያዝ ህዳር 10 ቀን 2018 ዓ ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙን ስራዊት አባላት በማስወገድ በዋርድያ ላይ የነበሩ ጠበቃዎችን አስወግደው ከአምስት በላይ ሙትና ቁስለኛ አድርገው የአፋ ባሃቴሮስ እዝ 21ኛ ኮር 64ኛ ክፍለ ጦርን ከነሙሉ ትጥቃቸው በምስሉ ላይ እንደምትመለከቱት ተቀላቅለዋል። ከዚህ ዜና በተጨማሪም በእነማይ ወረዳ ብቻ ቢሸና ከተማ መሽጎ የሚገኘው የአገዛዙ ሰራዊት አባላት እየፈራረሱ ይገኛሉ። ህዳር 10 ቀን 2018 ዓ.ም አራት የአገዛዙ ሰራዊት አባላት በላይነ ካሳ፣ ደመቃ ያሰፋም፣ አዲስ የያዜ ጊዜ ያለው ክንዱ የተባሉ ቢሸና ከተማ ከሚገኘው 75ኛ ክፍለ ጦር ቀኝና መሐንዲስ የነበሩ የአገዛዙ ሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአፋባሃቴሮስ እዝ 21 ኮር 64ኛ ሙሉ ትጥቃቸው መቀላቀላቸውም ተነግረዋል። መረጃው የአፋብሃ ባሃ ቴድሮስ እዝ 21ኛ ኮር 64ኛ ክፍለ ጦር የህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለ ከጎንደር ወደ ተሰሙ ሰበር ዜናዎች ሳልፍ፣ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራሳ ሞራ ውብነህ ኮር መብረቅ ጥቃት ፈጸመ። የአፋ ባሃ በላይ ዘለቀ እዝ ራሳ ሞራ ውብነህ ሶስተኛ ኮር በሚያስተዳድራቸው ቀጠና የብልጽግና ኃይል በብዙ አቅጣጫ የዘመተ ቢሆንም የራሳ ሞራ ያስተዋውብነ ሶስተኛ ኮር ስቦ በማስገባት በቆረጣ እያደቀቃቸው ይገኛል። ከራሳ ሞራ ውብነ ሶስተኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምረት ከባለፈው ሳምንት ጀምረው እስከ ዛሬዋ ዕለት ድረስ ጥራይና ከምትባል ንዑስ ወረዳ የገባውን የአገዛዙን ኃይል ሲያበራዩት ሰንብተዋል። በዚህም አስደማሚ ውጤት ተገኝቷል የተባለው። በትላንትናው ዕለት ደግሞ ከዳባት ወደ አጅሬ፣ ከአጅሬ ወደ ዳባት በሚወስደው መንገድ የዳባትና የአጅሬ የብልጽግና ታቻር ቦር ቀበሌ ላይ አመራር ተቀባብሎ የደባቱ ወደ ዳባት የአጀሬ ወደ አጀሬ ሲመለስ የደጀና አያሌው ብሩ ክፍለ ጦር ሰራዊት አባላት አቦ ገዳን ከሚባል ቦታና አስራ ሶስት ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖና በኦራል ሲጓዝ ከነበረው የአገዛዙ ሰራዊት በሲኖ የተጫነውን የአገዛዙን ኃይል ደም ጠጪም፣ የአብይ አህመድ ወንበር አስጠባቂ ሰራዊት ሙሉ በሙሉ በቦምብ አጋይተውታል የተባለው በዚህ ጥቃት ሙሉ በሙሉ በመኪናው ላይ የተጫኑ የአገዛዙ ሰራዊት አባላት ሲጋዩ ኦራሉ ሙሉ ለሙሉ ነዷል ነው የተባለው። በኦራል ወታደራዊ ተሽከርካሪ ሲጓዝ የነበሩ ሰራዊት ከነ ኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞቱ፣ ከ20 በላይ ከ20 በላይ ደግሞ ከባድ ቁስለኛ መሆናቸውን ነው ያረጋግጥ ነው። በሌላ አቅጣጫ የተጠጋ የብልጽግና ኃይል ጋር በቀጠናው አውደ ውጊያው ተጠናክሮ የቀጠለ ሲሆን የተሟላ መረጃ በቀጣይ የምናደርሳቸውም ይሆናል። በአፋባሃ በላይ ዘለ ቀዝ የአራተኛ አራተኛ ደጃዝ ማች ኮር ረመጡ ደጀነ ክፍለ ጦር ከፍተኛ ድልን ተቀዳጅቷል። በክፍለ ጦሩ ስር የሚገኘው የአበራ ጎቤው ብርጌድ በትላንትናው ዕለት ረፋድ 11 ሰዓት አካባቢም ዶጋው ቀበሌ ሻንኩራ አካባቢም ያገዛዙን 17 መኪና ኃይል ሲንቀሳቀስ በፈጸመው ጥቃት ነው ድል የተቀዳጀው ተብሏል። በተወሰደው እርምጃ ከ10 በላይ የሚሆኑት እስከ ወዲያኛው ሲሸኙ፣ ከ17 በላይ የሚሆኑት ቁስለኛ ሆነዋል ሲል የክፍለ ጦር ዋና አዛዥ አርበኛ ከፍተኛ ሸቴ አሸብር ለሚዲያችን ተናግረዋል። ከ17 መኪናዎቹ መካከል አንዱ ሙሉ ለሙሉ መጋየቱ ነው የተገለጸው። የብልጽግና ኃይል አሁንም በአካባቢው መሽጎ ያለ ሲሆን ተጨማሪ ኃይል እንዲጨመርለት እየጠየቀ ሲሆን፣ ውጊያው አሁንም አልተጠናቀቀም። ተጨማሪ መረጃ ሲኖር ይዘን የምንቀርብ ይሆናል። አሁን በቀጥታ ቢቢሲ ወዳወጣው እጅግ ልብ ሰባሪ ወደሆነው ወደ አማራ ክልል ወደ ተፈጸመው ዘግናኝ ግፍ አልፋ አለው። ቢቢሲ የብልጽግናው አገዛዙ ወታደሮች በአማራ ክልል በንጹሐን ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አወጣ። ቢቢሲ አማርኛ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለውን ውጊያ ተከትሎ በመከላከያ ሰራዊት የተባላት በህዝቡ ላይ የሚደርሱ ግፎችን፣ በወታደሮች የሚደፈሩ ሴቶችን፣ እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር ዘገባ አውጥተዋል። በዘገባውም የባለታሪኮችን ስምና ማንነታቸውን የሚገልጹ ነገሮችን ለደህንነታቸው ሲል መቀየሩንም አሳውቋል። ታሪኩ እንዲህ ይጀምራል። እናት እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከስምንት ዓመት የእህቷ ልጆች ጋር እንደነበረች ትናገራለች። መከላከያው ታህሳስ 27 2017 ዓ.ም የቤት ለቤት ፍተሻ እያደረገ ነበር። እናት የመከላከያ ሰራዊት የደንብ ልብስ የለበሱ ሶስት ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለ ማንነቷ እንዲሁም ፋኖዎች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ትናገራለች። የ21 ዓመት እናት ፋኖዎች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለን እንከዳለን? የምትለው እናት ነገሮች ወዲያውኑ ብዙም ሳይቆዩ ተካረሩ ትላለች። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአስጸያፊ ቃላት እንደሰደቧት ትናገራለች። ከዚያም ህፃኗ ማልቀስ ስትጀምር በመሳሪያቸው እንዳ እንዳስፈራሯትም ታስታውሳለች እናት። ከዚያም አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈሯትም ትናገራለች። እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራሁ ለመንኳቸው ግልባቸው አራራልኝም። አበላሹኝ። እናት ብቻዋን አይደለችም። እናት የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓም ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናት። ምንም እንኳን እውነተኛው ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓም ድረስ ከስምንት ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን የአስገድዶ መድፈር ጥቃቶች ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃም አግኝተዋል። እናት የጥቃቱ ሰለባ ከመሆኗ በፊት፣ በነገራችን ላይ እናተ ማለት ቢቢሲ የሰጣት ስያሜ ነው። እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻል ነበር። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመደፈረ ጥቃት ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ሁንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነች ታምናለች። ቆያ ሳይሻለው ብሎ ዝቶብኝ ወጣ። ምሽት አካባቢ ከስራ ወደ ቤት ስመለስ፣ ትዕግስት ቀን ላይ የጎነተላትን ጨምሮ ሶስት ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯትም ትናገራለች። ቤተሰቦች ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ አገኙኝ ስትል ታስታውሳለች። ትዕግስት አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም አምስት ቀን ቆየሁኝ። ጥቃቱ ከተፈጸመባት ጊዜ አንስቶ ትዕግስት በሰዎችና በውጭ ዓለም ፍርሃት ተሸብባ ከቤት መውጣት እንደማትችልም ትናገራለች። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮቹን ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላ ትዕግስት የማታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷንና ምን እንደተፈጠረ ምክንያቷን እንዳልነገረችውም ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላ ትዕግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበረም ሳትደብቅ ነግራን። ነገር ግን ለቤተሰቦቿ ራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷንም ትናገራለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ማሰባሰቡን ይገልጻል። በእነዚህ ተቋማት ከሐምሌ 18 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ 2697 ሰዎች የአስገድዶ መደፈር ጥቃት እንደደረሰባቸው ሪፖርትም አድርገዋል። ከእነዚህም ውስጥ 43 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጆቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለርግዝና ና ለከባድ የስነ ልቦና ቀውስም ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጆዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይንም ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረጉንም ሆነ የሕክምና አገልግሎት ማግኘቱን አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋም የመጡ ተጎጆዎች ከባህሩ በጭልፋ ናቸው የሚሉት። ሌላኛዋ ለምለም ናት። ለምለም እንደ ኤች አይ ቪ አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን የአስገድዶ መደፈር ጥቃት ሪፖርት ካላደረጉትና የህክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታኅሳስ 28 2018 ዓ ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚኝ ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደ ደፈራትም ትናገራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎ አስፈራራኝ ትላለች። አንድ ወር ሙሉ አለቀስኩኝ። ምግብ አይርበኝም። ስራዬ ማለቀስ ብቻ ቆሜ ለመሄድ ተቸገርኩኝ፣ ሕመምተኛ ሆንኩኝ ትላል። ማህበረሰባዊ ሀሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋን ትናገራለች። ሴት ሆኖ መፈጠር ያስጠላል፣ ወንድ ብሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ሕይወቴን አያበላሹትም ነበር ስትል ለምለም የደረሰባትን ጥቃት ቁስል በሴትነቷ ላይ ያሳደሩባትን ከባድ ስሜት ታብራራለች። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡ ተቀመጡ ሲሉ አንድ የጤና ጣቢያ ባለሙያ የተጎጂዎችን ስሜትም ይገልጻል። ሆኖም ወደ ጤና ተቋም የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎቹም አመላክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው በማለትም ይገልጻሉ። ቢቢሲ ያነጋገራቸው የጤና ባለሙያዎች ለህክምና ወደ ጤና ተቋም የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑንም ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋም የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያ በማይሰሩባቸው ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ህክምና ተቋም መምጣት አዝማሚያም ከፍተኛ ሲሆን አብዛኞቹ ተጎጆዎች አፋጣኝ እርግዝና መከላከያ ፖስት ፒል እንዲሁም የኤች አይ ቪ ቅድመ መከላከያ አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱም ባሳደረው የትራንስፖርት ማስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጆዎች የህክምና አገልግሎት ለማግኘት መቸገራቸውንም እንደሚገልጹ ነው የተናገሩት። የአስገድዶ መደፈር ጥቃቶች መከላከያ ሰራዊት ሰራዊቱ ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶች ሪፖርት የማድረግ አዝማሚያዎች ከፍ ያለ ነው ይላሉ። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎች የሉም። የተመድ ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ ም ይፋ ባደረገው ሪፖርት በአገዛዙና በፋኖ መካከል እየተደረገ ባለው ጦርነት ህፃናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ብቻ ነው። የአፋ ባህቴሮስ እዝ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አቶ አስረስ ማረ ለቢቢሲ ተዋጊዎቻቸው የአስገድዶ መድፈር ጥቃቶችን ስለመፈጸማቸው እውቅና እንደሌላቸውና የቀረበባቸው ክስም እንደሌለም ተናግረዋል። ምክትል ሰብሳቢው አክለውም ወሲባዊ ጥቃት የፈጸሙ ተዋጊ ያለ ርኅራሄ እስከሞት የሚያደርስ ቅጣት የሚጥል ህግ እንዳላቸውም ገልጸዋል። እንግዲህ አድማሽ ተመልካቾቻችን እንደሰማችሁት ነው። ይሄ የሀገር ውስጥ ሚዲያ አሊያም የፋኖን ትግል ይደግፋሉ የሚባሉ ሚዲያዎች ዘገባ አይደለም ዓለም አቀፉ የቢቢሲ ዘገባ ነው። እንግዲህ ይታያችሁ፣ ዓለም አቀፉ ቢቢሲ ጠቅልሎ አማራ ክልል ሳይገባ ከኬንያ ሆኖ ነገሮችን በማጣራት በሰራው ዘገባ ይህን ያ ዘግናኝ ግፎች በአማራ ሕዝብ ላይ ተፈጸመዋል ማለት ነው። ታዲያ ቢቢሲም በዘገባው እንደተናገረው ይህ አራ ፐርሰንት የሚሆነውን የአማራ ክልል የጤና ተቋሞችን በማናገር እንዲሁም ጉዳዩን ቅርበት ካላቸው የሰራው ዘገባ ነው። እንግዲህ መቶ ፐርሰንቱ ቢጠና ኖሮ ደግሞ ምን አይነት ጉድ እንዳለ አለም ምን ሊል እንደሚችል እንግዲህ ማሰብ ቀላል ነው። በአሰቃቂ ሁኔታ ከሁለት ሺህ በላይ ለሶስት ሺህ የቀረቡ ሴት እህቶቻችን በአገዛዝ ወታደሮች በአሰቃቂ ሁኔታ በደቦ እንዲሁም በግል ጥቃት ተፈጽሞባቸዋል። ይህ አረመኒያ አገዛዝ እንግዲህ አማራ ሆኖ በተለይ ደግሞ ኢትዮጵያዊ ሆኖ ቀጥሎም ደግሞ በተለይ አማራ ሆኖ ከዚህ አረምን ያገዛዝ ከዚህ ሰራዊት ጋር ወግኖ የገዛ ህዝቡን የሚበድል ሚሊሻ አድማበትን እንዲሁም ደግሞ የአማራ ብልጽግና አመራሮች ምንም እንኳን ከዚህ ሰራዊት ተለይተው ባይታዩም ነገር ግን ይህንን እያዩ ከዚህ ሰራዊት ጋር መቀጠል እንዴት አይምሯቸው እንደሚፈቅድላቸውም እጅግ አጠያቂ ነው። ይሄ ከሰዋዊ ባህሪ እየወጣ እጅግ ማንኛውም የሰው ባህሪ ያለው ፍጡር ሁሉ ሊያወግዞ የሚገባ ነው። በእርግጥ የብልጽግና ደጋፊ ነን የሚሉ አካላትም ቢሆኑ ይህንን ዘገባ ከተመለከቱ በኋላ እንዴት ከዚህ አገዛዝ መከላከያ ተብዬ ጋር እንዴት እንደሚቆሙም እጅጉን አስገራሚ ነው። ምንም እንኳን በገዛ ቤተሰባቸው በገዛ ዘመዳቸው ላይ እስካልደረሰ ድረስ ከዚህም የከፋ ነገር ቢፈጠር ቅንጣት ታክል እንደማይገርማቸው ብዙ ጊዜ ቢያሳዩንም፣ ነገር ግን እጅግ ዘግናኝ እጅግ ዘግናኝ እጅግ አስከፊ በጣም የሚረብሽ ዜና ነው ቢቢሲ ያሰማን። ከዚህ ጉዳይ ጋር በተያያዘ ሌሎች ተከታታይ የሚወጡ ዘገባዎችንም ወደ እናንተ ማቅረባችን እንቀጥላለን።